አደርጋይሽ ሰሚኛለሽ ፍቅር ናውር፣ ስላንቺ በጣም ብዙ ነገር ነግሮኛል። ትንሽ ሳትብሎኝ አንድ ነገር ያደረግሽ ቀን እነግርልሻለሁ። እሺ፣ ለሁሉ እንደዚህ ይሻላል። ሊዱ፣ አዎ፣ ምን ታመጫለሽ? በደንብ ተጠንቀቂሽ፣ እሰራልሻለሁ። ጥሩ ጀምሪ፣ እኔም እጀምራለሁ እንጂ። ደግሞ ምን ልትሆኝ ነው የምትጀምሪው? እሱን ጠብቂ። ማን አሸናፊ እንደሚሆን ማን እንደሚታመን እናያለን። ጀምሪ። ወሬ ማውራት እንደሆነ ስራሽ ነው። ጀምሪ፣ ማን እንደሚያሸንፍ እናያለን። ቆይ ምን እንደምታመጭ እናያለን። አንቺ ዝም ብለሽ መፍጠር ጨርነው የምትችው ዋርፈሽ ብትቀመጭ ይሻልሽ ነበር። ባኪ እዳውስ ካልተከፈለ ድረስ ወንድ ገሰል የታጣ እሱን እኮ አውቃለሁ። ትንሽ ቢሆን ተረጋግጦ ገንዘቡም ያለቀቅልኝ ከሆነ ደግሞ ከማየን ቢሆን ብድር እጠይቃታለሁ። እርሳቸው ደግሞ ኬት ያመጣሉ ማለት ነው። ገንዘብ አጣ

ሰላም ኮኮብል! ሁላችሁም እዚህ ቤት ስነ ስርዓት የሚባል ነገር የላችሁ። ከተገናኘን ስንት ጊዜ አሁን አብረን አለበት። አብሮ መኖር እንደዚህ ነው እንዴ? የተራራቅን ያህል እየተሰማኝ ነው። ለምን እንራረቃለን እዚሁ ቤት ውስጥ በየቀኑ አይደል እንዴ የምንገናኘው? እርግጥ ነው ሰሞኑን በሊዱ ምክንያት ሌላ ወከባ የነበረ ግልቤ ግለቤ ከአንቺ ጎን ሲቆም የመታው ምት ሌላ ነው። ዴቭ፣ ለምን ልብን ታደክመዋለህ? የእኔን ህይወት እንደሆነ እንደምታየው ምስቅልቅል ያለ ነው። ከአሁን አሁን አባት ያገኘኝ እያልኩ እየተሳቀቅኩ ነው የምኖረው። አውቃለሁ። ለዛም ነው ማልጫንሽ ግን አንዳንዴ የፍቅር ሽ ከአቅም የበላይ ይሆንብኛል። ይዛ ጥፋ ጥፋ ይለኛል። ይቅርታ ዴቭ፣ በእኔ ምክንያት እንደዚህ መሆን አይገባም። ይውልሽ አዴኔ ቆንጆ፣ በቃ እሺ በይኝና፣ እኔና አንቺ ብቻ የምንኖርበት ቦታ እንጥፋ፣ ሁሉንም ትተናቸው እንሄድ። ዴቭ፣ ምን ማለት ነው እንጥፋ ማለት? ቆይ ቤተሰቦችስ? ለምን ራስ ወዳድ ትሆናል? እኔ እራስ ወዳድ ሰው አይደለሁም። ማ እንደዛ እንዳሉም ኩም ታውቂያለሽ። እንደዛ በሆን ደግሞ እስካሁን አንቺ እኔ ነበርሽ ግን እንደዛ አላደረግኩ። እሻው ምን አድርጊ ነው የምትለኝ? ማድረግ ያለብሽ ምን? እየተቆጣ እኮ ነው ታውቀዋል። ይቅርታ አደይ፣ ፍቅርሽ ከአቅሜ በላይ ሆነብኝ። ግን የሆነ ነገር ካላደረግኩ መሞቴ ነው። መሞቱን፣ እንኳን አትሞትም። ግን መፍትሄ ብለ ያሰብከው ምንድን ነው? መፍትሄው የምችል አይመስለኝም? ግን ወይ ከአንቺ መራቅ ወይ ደግሞ ከአንቺ ጋር በደስታ መኖር። ዴቭ እንዳንተ አይነት አፍቃሪ በዚህ ዘመን መገኘቱ እኮ መታደል ነው ግን ደግሞ ያሆን አልችልም ለምን አደይ ቆይ ለምን አብሬ እንዳልሆን የሚያደርጉ ብዙ ነገሮች አሉ ታዲያ ለምን አንድ ላይ የሆነን አንፈተውም አደይ ችግሮችሽን እንደ ችግር ያድርግ ላግዝሽ አደይ አደይ አቤት ፍቅር ቆይ ምንድን ነው የሚያስጮኸሽ ቀስ ብለሽ አትጣሪ ምን ዴቪ አንተ መኖርክን እኳ አላወቅኩም ነበር። ቆይ አንቺ ምንድን ነው የሚያንቀረፈፍሽ? ቶሎ ስራሽን ጨርሽ እና የሁላችንን ክፍል አጽጅ። መኝታ ቤትሽን እንኳን ራስሽ አታጽጅም። አደይ ምን ሰርታ ትብላ ብዬ እንጂ ምንም መስራት እንደማያቅታ ይታውቃለ። ቆይ ዴቭን ምን እያስነካሽ ነው? እንደዚህ የሚሆንልሽ ሁሌ ከጎንሽ ለምንድን ነው የማይጠፋው? እኔ ምን አስነካዋለሁ ብለሽ ነው? ራሱን አጠይቅ። ስንት ስንቴ ደጋግሜ ዴቭ አጠገብ እንዳለ ይሻላል አልኩሽም? አዎ ብለሽኛል፣ ግን እንዴት እንደዛ ማድረግ እንደምችል አልነገርሽኝ እኔ እኮ ፍቅር ነኝ፣ ለምን ማንነቴን ትረሻልሽ? እንደ በፊቱ አንገትሽን ደፍተሽ ብትኖር ይሻልሻል። አይካልሽ። ግን አይካልኩስ? ምን ልታመጭ ነው? የማደርገው እናያውቃለሁ አትልፊ። እኔን ምንም ያላደረግሽ ነገር የለም። ቆይ ከዚህ በላይ ምን ልታደርጊ ነው? ዝም ስልሽ ያልተጎዳሁ ያልታመንኩ ነው እንደ ይመስልሽ? ለምን አትቆሲም? እ ምን ይመለከተኛል አሁን ቶሎ ቶሎ ስራሽን ጨርሽ። ቆይ፣ ለምንድን ነው እንደዚህ የተናደድኩ? ደግሞ መች ተናደድኩ እንዴ? ከቅድም ጀምሮ ነው ያው፣ ማለቴ ሊዱና ናውለን አንድ ላይ ካያችሁ በኋላ የት ማለቴ፣ መቻየሽ ቅድም እኮ አብረን ጊዜ እንድናሳልፍ ተከትዬ መጥቼ ነበር። ነገር ግን ከሮቆኝ፣ ሁኔታችሁን ሳያችሁ በጣም አስጠላችሁ። ከዛንትቻችሁ መጣ ድልድ። ታዲያ ምን ያናድደኛል ደግሞ? እኔ ሊዶን የምቀርባት የዋ ስለሆነች ሰው ቀርባ እንዳትጎዳ ብዬ ነው። እንደ ወንድ የሚቀረብኳት እንጂ ሌላ ነገር አስቤ አይደለም። እባክህ ቆይ፣ ከመቼ ጀምሮ ነው ደግሞ ሊዲ አንተ እህት የሆነችው? የዴቤት እኮ ናት። የዴቤት ማለት ደግሞ የኔ እህት ናት። ለዛ ነው እንጂ እኔ ምንም አስቤ አይደለም። እንደዛ ቢሆን የሚሻለው እንጂ ግን ምን አስበሽ ነው? ምን አስባለሁ? ምንም አላሰብኩም። ታዲያ ለምን ጠየቅሽ? እንደሱ። ሰላም፣ ሰላም። ውድና የተከበራችሁ የቻናል ላይ ቤተሰቦች እንዴት ናቸው ሰላማቸው? በዘት ይበልል የተረፍረፈ ይበል። አዲስ ክፍል አምሳ አምስተኛውን ይዘን ብቅ ብለናል። ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ ሆኑ ሌሉም ቤዛን እየጠረጠረቻት ትገኛለች። ኢላስ ማን ነው የሚያፈግረው? ለምንስ ነው ለሊዲያ አንድ አዲስ ሌላ ስሜት እየተሰማው ያለው? ምንስ እያሰበ ነው? ቤዛ ተንኮለኛዋ እዚህ ላይ የሊዲያን ልብስ ለሞከር ስትል ሊዲያ ከሸች ተልባታለች ግን አልተሳካላትም። ቤዛ ሁሉንም አጥምድ ለማየት ነው የምትፈልገው። ናኦልን እንዲግልላት እንዲገልላት እየለመነች ትገኛለች። ናኦል ደሞ አደይንም ሆነ ሌዱንም ኤሉን ምንም ሊያደረጋቸው አይችልም ማለት ነው። ምክንያቱም ከክፉ ነገር ነው እያጠበቃቸው እና ማለት ነው። ብድራቸውን መክፈል ቢችል በሌላ ነገር መክፈል ይችላል ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ ይሁኑ። አንተ አትሄድም እንዴ? የለም፣ እኔም ሄዴ ምንም ትርጉም የለውም። ብትሄድ ግን በጣም ደስ ይለኝ ነበር። እኔም እኮ በጣም ነው የተናደድኩበት። ነገር ግን አደይ ስለ ሁኔታው ስትነግረኝ፣ እኔም ተረዳሁት። እኔም ልክ እንደሱ የሆነ ጊዜ ላይ እናቴንም አባቴንም ባጣሁ ሰዓት ማንም ማንም አይዞሽ ፈጣሪ አጽናሽ በርቺ ያለኝ አንድ ሰው እንኳን አልነበር። በጣም ይቅርታሽ። በቃ ነገ በጠዋት እንሄዳለን። እንደውም ዘግይተናል።

ሌላቸሁ ደ አደይ የምታደርገው ነገር እያየ ነው። አደይ ምን አደረገች? እስከዚህ ሰዓት ድረስ ተጋድማለች። ቆይ ለምንድነው የቤት ሰራተኛ መሆኗን የምትረስበው? አደይ የለችም። ትናንትና ማታ ነው የሌላ ቤት ሄደችው? ምን ጭራሽ ሌላ ጋር ማደር ጀመረች? ቆይ ለምን? ወይ ጠቅልላት ወጣና እኛ ሌላ ሰራተኛ እናስገባ። የቤቱን ስራ ማን ሊሰራላት ነው? እዛ ሄዳ ማደር ጀመረችው? ግዴታ እዛ ሜል ስለነበረባት ነው ፍቅር እሺ ልጅ፣ ማንም ሰው መጥቶ አደይን ከጠየቃችሁ የት እንዳለች ለማንም እንዳትናገሩ አደራሽ። ለምንድን ነው የማናወራው? ማን የሚመጣው? እሱ እናንተን አይመለከታችሁ፣ እንዲዱ። እሺ፣ ዴቫውን እና ኦሌ ጋር እንሄድም። እርፍ ጭራሽ፣ ና ኦሌ ማለት ተጀመረ። የሆነ ያስነካሽ ነገር አለ። በጤና ሽማ እንደዚህ አታደርጊም። እሳይ እንኳን አስነካኝ፣ ተንኮለኛ። አትጨቃጨቂ፣ ሄዱ። የምትሄጂ ከሆነ ነው የውጭ። የት ነው የምትሄዱት? ና ኦሌ ጋር ፈጣሪ አጽና ማለት ከፈለግሽ ደግሞ መምጣት ትቻለሽ። ፍቅር በጽናት ፍቅር በቅናት ቀጥለን ተረረድበን እያለች ትገኛለች። ሌዱን ለምን ትሄጃለች? ለምንስ እዛ መሄድ ያስፈለገች እያለቻ ትገኛለች? ዴቭም የሷን የሚከተል መስሏት ነበረ። እሱም አልተከተላትም፣ አልተሰረዳትም፣ አልሱናም። እሺ ሌላትም አልቻለም ማለት ነው። ፍቅር ለእናቷ ሁሉንም ነገር ስትናገር ከኋላዋ ሆኖ እየሰማት ነበረ። የውሸቱን ማአት ደረደረችው። አቤት ውሸት የፍቅር ከማጠሯ መጥቶ ወጠሯ የሚባለው ነው። የውሸትን ናዲያ እያወረዴ ትገኛለች። ባርኮድም እንዴት እንዴት ሲያረጋግጥ ቴን እያለ ኦ እያለ ይገኛል። እውነታውን እስከሚያጣራ ድረስ ግን ምንም ሌላ አልቻለም። ዳይሬክት ወዴ በፍቅረኛ ወዴ ቤዛ ነው የደወለው። ቤዛም ደግሞ እንደምን ታቆይ ወዲያውኑ ከቸች ብላለታለች። ምን እንደሚሆን አብረን የምናይ ይሆናል። ሊክ እና የተከበራችሁ ላይክ ሸር፣ ሰብስክራይብ እያደረጉ ያበረታቱን ከልብ እናመሰግናለን።